ሰላም ሰላም ውዲያ አሞዴር አሊ ዩቲዩብ ቻናል ተከታዮች ሙሉ ሁላችንም ሰላም ብያለሁ። ዛሬ በሌላ ቪዲዮ ተከስቻለሁ። ትናንት እንደውም አይማይሰር በተመለከተ አዲስ ቪዲዮ ሰርቼ ነበር። ያው በትንሹም ቢሆን ጥሩ እይታ ከ200 በላይ ቪዩ አግኝቻለሁ። በእርግጥ ገና እየለበርነ ስለሆነ ከዚህ የተሻለ እይታ አገኛለሁ ብዬ አስባለሁ። ጅማሩ ላይ ስለሆንኩ ነው። ግን ለትብብራችሁ ሁላችሁም እጅግ በጣም አመሰግናለሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ትናንትና ብዙ ማንችስተር የምትመለከተ መረጃዎች ወጥቶ ነበረ። በጣም ያስገረመኝ ደግሞ ጋርናቾ እና ንኩንኩ፣ ቼልሲ እና ማንችስተር በሁለት ተጫዋች ቅያሬ ማድረግ ታስቧል የሚል ዝውውር መረጃ ይቺ በጣም ገርሞኝ ነበረ። እንደምታውቁት አሁን ንኩንኩ በቼልሲ የማይፈለግ ተጫዋች ነው፣ ለሽያጭ የቀረበ ተጫዋች ነው። ግን ጋርናቾ ማንችስተር ላይ ጥሩ ብር ያወጣል ተብሎ የታሰበ ተጫዋች ነው ለአካዳሚ ልጅ ነው። በዛ ላይ አሪፍ ክፍያ ያገኝበታል ማንችስተር ተብሎ የሚጠበቀው ልጅ። በንኩኩ ንኩንኩ ደግሞ ለማንችስተር አስፈላጊ ሰው አለ። አሁን ልክ እንደ ንኩኩ አይነት ተጫዋች ብዙ አለው ማንችስተር። እነዚህ እርኪዚ አሉ እንዳሉ፣ ለምን ይመጣል አሁን? ብዙ ጊዜ ቼልሲ እንደዚ ት ማጋንተረ ያገበታል ተጫዋች ለአርሰናልም በብዛት በርቀጥ ወደ አርሰናልም ሄዱት። ግን ማን እንትንም ራሱ ማንችስተር አገንትሮታል ነው የሚባለው እና እንደዚህ አይነት ነገር ለማንችስተር አይጠቅሙም። ጋርናቸውን ከፈለገ ቼልሲ ብር ከፍሎ እንጂ በንኩንኩ ትልቅ ኪሳራ ነው የሚሆነው። ምንም መፍትሄ አይሆንም ለማንስተር። አሁን ለአጥቂው ክፍል ላይ ጋርናቸው ይጠቅማል እንጂ ንኩንኩ አይጠቅሙም ለማንስተር እና መረጃው በእርግጥ ብዙም አሳማኝ አይደለም፣ ፋብሪዞም ተናግሯል። በእርግጥ ግን ለማንችስተር ጋርናቸውን ከፈለጉ ይውሰዱ እንጂ ንኩንኩን በጋርናቸው ቅያሬ ማለት ሌላ ኪሳራ ነው። ትልቅ ይሰራ በሆይሉ እንዲሆነው አይነት በማንቱ የተጠበቀነ ያህል አልሆነም እኮ የወጣባቸው ገንዘብና ምንም። ጋርናቾ ቢቆይ ነው የሚሻለው ከንኩንኩ። እኔ ይሄን ነው የሚሰማኝ። በጣም ስለገረመኝ ነው ዛሬ እንደውም ቪዲዮ ልሰራ ያሰብኩትና በጣም አስገርሞኛል። ያለ ብልጠት የምትሉት ነገር እንደ ብልጠት ነው። በቃ እኔ ይሄን የማየው ከብልጠት ላይ ይቻል አይሆንና እጅ በጣም ስለገረመኝ ነው። ሌላው ትናንትና እንደተሰማው መረጃ እንግዲህ የብራያን ቤንቦ የዝውውር ጉዳይ ነው ማይሰር ከስልሳ በላይ አዲሱ ዋጋ ቀርቧል። ያው ውድቅ የሆነ ተብሎ አይጠበቅም። የጊዜ ጉዳይ ነው እንጂ ወደ ማንችስተር መምጣቱ አይቀሬ ነው የተባለ ነው ብሪያን። እውነት ማንችስተር ዩናይትድ ብሪያንን ካገኘ እጅግ በጣም ምርጥ ዝውውር ነው። በዛ ላይ ደግሞ አሁን በዚህ ሶስት አራት ቀን ውስጥ የሚያደርግ ከሆነ ማንችስተር የቀድሞ ዝግጅት እየቀረበበት ስለሆነ ከአስራ ላ ነው እንደውም የሚመጡት፣ እና እጅግ በጣም አስፈላጊ ነው እና ይረዷዋል። በዛ ላይ ልጅየው ፕሪሚየር ሊግ ላይ የቆየ ነው በጣም አስፈላጊ አስፈላጊ ይሆናል ብዬ ነው የማስበው። ፌር ያደርጋል እንደሚች ብዬ አልጠበቅም። በርግ ሁሉም ተጫፎ ወደ ማንሰር ሲመጡ ኮከብ ነው የመጡት። እዚህ ከመጡ በኋላ ነው ወደ ዜሮ የሚሄዱት እና ሊጎኞል መዱ በዛ ላይ የአሞሪም አጫዋት እጅግ በጣም ይሆናል እና አሁን አስባችሁታል የእሱ የብራይን ከተሳካ የማቲያስ ኩኝ አለ የሁለቱ ዝውውር ከሁለቱ የሚገኘው ከአስር ከአስር በላይ ሁለቱ ሁለቱ አሁን ከአስር ከአስር በላይ ጎል ከተገኘ በጣም አሪፍ ነው ለቡድኑ። ይሄ እነሱ ደግሞ አሪፍ ግብ የሚያስቆጥሩ ከሆነ ቡድኑ በማጥቃቱ ጥሩ ከሆነ መከላከሉ ላይ ስራ ይበዛል። ማንችስተር እኮ ከፊት አለመግባቱ ኮ እስከዛ በጣም ውስብስብ የነበረው ከፊት ላይ ምንም ግብ አያስቆጥር። አሁን እነዚህ በአጠቃላይ ይሄኛው ሀያ ይሄኛው አስራ አምስት አግቱ ማንስራና ያስገባው ያስቆጥረው አርባ ጎሉ ምናምን ነው በሊቡ አስባችሁታል። እና ቢሳካ ምን ያህል ጠቃሚ እንደሆነ ቁጥራቸው እያሳያ እና በፕሪሚየር ሊጉ መልመዳቸው እዛው ሊጉ አይከብዳቸውም። ይልመዱ እስከሚባል ጊዜ አይሰጥም የተሻለውን ፐርፎርማንስ እናያለን። ሲስተሙ መጥተው ስክት የሚሉ ነው የሚሆነው። እና የፊቱ ዘጠኝ ቁጥር ራሱ ያን ያህል ግድ ላይሆንበት ይችላል። ማኒስር ከነሱ የእነሱ ዝውውሮች ስለተሳካ ያን ያህል ግዳጅ አይኖረውም። ከነሱ ይልቅ እንደውም የበረኞቹ። በዚህ ላይ ደግሞ ስምንት ቁጥሮች ጭማሪ እኔ ተከላካይ ያን ያህል አስፈላጊ ነው ብዬ አላስብም። ማንችስተር ላይ ግዴታ ነው ብዬ አላስብም። የተከላካይ ዝውውር አስፈላጊ ነው ብዬ አላስብም። ምክንያቱም እንደውም ከነ ቤንቹ የሚሆኑ ልጆች ናቸው ያሉት እና በዊንግ ባክ ስትነሻ አሁን አማድን ያው በዊንግ ይጠቀማሉ ብዬ አስበው ትልቁ ተስፋ ደግሞ በወርጉ ተለውጦ ይመጣል ብዬ ነው። አሁን ተስፋ ያለ ሁሉም ሰዎች ሲመጡ እንደዚህ ናቸው። እነ ኢቭራ ጭምር ሲመጣ እንደዚህ ነበርና የሆነ ነገር አለው እንደጠበቀ ግን አሞሪም ደግሞ ስካውቲንጉም ዝም ብሎ ልጆን ያስፈርሙ እና የሆነ ባለፈውም በአገሩ ላይ የሆነ ነገር ያዩበት የቡድኑ አለመረጋጋት እንጂ የሆነ ፖቴንሻል እንዳለው እያየሁት ነበርና፣ በዛ በኩል ጥሩ ጥሩ ልጆችም አሉ፣ ሾም አሉ፣ ሊቻ ይመጣል። ተከላካይ ላይ ያን ያህል አንገብጋቢ ነው ብዬ አላስብም። ና እጅግ በጣም አሪፍ ነው። ሳንቾም ወደ እንግዲህ ናፖሊ ሄዳል፣ ወደ ጁሜት ሄዳል የተባለ ነው። ፊነርባቸም አቅርቧል እየተባለ ነው። የሞሪኒሆ ፊነርባቸ ወይ ተኮክለ ሳንቾን ይፈልጓል ተብሏል። እስካሁን ግን ያው አሉባልታዎች ናቸው። እንዲሁም ከካሴሚሮ ወደ አል ናስር የአምራር ተብሎ መረጃዎች የወጡ ይገኛሉ። ከማታ ጀምሮ አል ናስር በእርግጥ አምናም ከሱ ጋር ስሙ ሲነሳ ነበረ። ካሴሚሮ ያው ቢሄድ እኔ ከምናገኘው ብር በላይ ይሄድ ለደሞዙ እራሱ ምን ከፍለው ብር ይቀንሳል ቢሄድ። ለማንኛውም አሪፍ ነው ብዬ ነው የማስበው። ለፒኤሳሩ እጅግ በጣም ደሞዙ ከፍተኛ ነው እንደምታውቁትና አሁን ወደዚያ ቢሄድ ለሳውዲ ደግሞ እጅግ በጣም እሱ ያው እድሜ እየገፋ የገፋ ስለሆነ ሳውዲ ሊግ ይሆኗል ብዬ ነው የማስበው። አሁን ያው ወደ ኳስ መጨረሻው ላይ ነው ና የሚገኘው ብዙ ይሄ ሩጫ ምናምን አይጠይቅም፣ ጉልበት አይጠይቅም እና ለሱ ይሆናል። ልምዱ ብቻ ተ ምጫ ይችላል እና ምርጫውን ሊያደርግ ይችላል። ብርም እዛ ጥሩ ክፍያ ሊከፍል ስለሚችሉ ለማንሳት ደግሞ የእሱ ሄድ ከሽያጩ ከሚያገኙ ብር ይልቅ የደግሞ ዙሪያ ውስጥ እራሱ መቅረቱ ትልቅ ጠቀሜታ አለው እና ሊሄድ ይችላል ተብሏል። እንግዲህ ያው ትናንት ነው መረጃ መጣው። እንግዲህ የወጡ መረጃዎች እንደዚህ ናቸው። ከሱ በዘለለ ትናንትና እንደውም ልገልጽ ነበር ዳሎት ተሞሽሯል። እና እኔ በማንችስተር ቤት ውስጥ ለወቅ ሰው ማልፈልጎ ስህተቶች ይሰራ ግን ለወቅ ሰው ማልፈልጎና ደስ ይለኛል ያለውን ነገር ለማንችስተር ይሰጣል። አሁን ይህን በችለኝትነት ወይም ለግሞ ምናምን አይደለም። ስህተት የሚሰራው ሜዳ እስከገባ ድረስ ሁሉም ነገር ይሰጣል ይሄ በቃ ምንደ ሰው ቀንሶ ወይም ፓሳር ምናምን እንዳይሄድ የሚያደርገው ስለማይችል እንጂ ሳይፈልግ ቃ ስለማይሰር መስጥ ያለውን መስጠት ስለማይፈልግ ንፍጉ ነው ወይም ልግመኛ ሆኖ ስላልሆነ፣ ያንን ስለተረዳሁት የሌለው ደግሞ ኬት አምጣ ብላችሁ ታስጨነቃላችሁ። እና ታታሪ ነው፣ እጅግ በጣም ነው ደስ የሚል። በእርግጥ ያበሳጫል፣ ግን እንደ ሌሎች ልግመኛ ስላልሆነ አሰልጣኞች ዕድል እስከሰጡት ድረስ ከእሱን አስቀምጥሮ ቋሚ ማድረግ ሌላ እሱን ማስቀመጥ የሚችል ሰው ስላለ ሁሌ ደግሞ ፊት ነው። በጉዳት አታውቱትምና ምንም በቃ የሚመቸኝ ተጫዋች ነው። እያቃጠለኝ ቢሆን ግን የሚሰራው ስህተት አውቆ ሆን ብሎ ስላልሆነ እረዳዋለሁ እና ትናንት ወዳ እንግዲህ ተሞሽሯል። እውነት እጅግ በጣም ደስ ብሎኛል። ይህ ነው። እስቲ እናንተ የተሰማችሁን ደግሞ በነሳችሁ ሀሳቦች ላይ ኮመንት ላይ አስቀምጡ የሚሰማችሁን ቪዲዮን ደግሞ ላይክ፣ ሼር ለወዳጅ ዘመዶቻችሁ ሼር እያደረጋችሁ አዳርሱ። በቪዲዮ ቫይራል ይወጣል። ያው በአጭር ጊዜ ውስጥ ነው ይሄ ብዙ እይታ ነው ከኔ አንጻር፣ ጅማሪ ከመሆኑ አንጻር በጣም እየተባበራችሁን ነው። ላይክም አድርጉ፣ ደውሉን ደግሞ ተጫኑ፣ ምክንያቱም ቪዲዮ በሌላ ቀን ሲለቅ እንዲደርሳችሁ ይመጣላችኋልና፣ ይህን ሁሉ ከጎን የሆናችሁት ትብብር እያደረጋችሁ ስለሆነ እጅግ በጣም አመሰግናለሁኝ። ቴንክ ዩ